በማማሰያ ተቦክቶ በመጥበሻ እየተጋገረ ድፎ ዳቦ ነው ዛሬ ዤላቸው የመጣሁት። በጣም ቀላል ነው እንደምትወዱትም ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። መጀመሪያ አንድ የሾርባ ማንኪያ እርሾ፣ አንድ የሾርባ ማንኪያ ስኳር፣ አንድ የውሃ ብርጭቆ ውሃ እንጨምራለን። ውሃው ትንሽ ለብ ያለ ቢሆን ቆንጆ ነው። እናዋህደዋለን። ከዛ ከድነ ነው አንድ አምስት ደቂቃ እናስቀምጠዋለን። እንዲህ ማድረጋችን ግዴታ አይደለም፣ ግን እርሾ እንዲዘጋጀ ነው። ሊጡ በቀላሉ ኩፍ እንዲል ይረዳዋል። ሉቄት ሁለት ብርጭቆ ከግማሽ ጫው አንዴ የሻይ ማንኪያ አድርገን በማማሰያ ለስለስ ያለ ሊጥ አድርገን እናቦከዋለን። በማማሰያው ስናሸው ሊጦ ለስለስ ይልልናል። ከድነን ለአንድ ሰዓት እናስቀምጣለን። እስከዛ መጥበሻችንን ትንሽ ዘይት እንቀባለን። ከዛ እንደዚህ ዙሪያውን እንቀባዋለን። ጥቁር አዝሙድና ነጭ አዝሙድ ንስንስ እናደርግበታለን። ሊጣችን ሲቦካለን፣ ከዛ እንመልሰዋለን። እኔ በእጄ የመለስኩት ያው ሊጥ ሳቦካ በእጄ መመለስ ደስ ስለሚለኝ ነው። የቦካ ሊጥ ሊጥ በእጃችሁ መነካካት የማትፈልጉ ከሆነ ደግሞ ልክ እንዳቦካ ነው በማማሰያ እንደዚህ መመለስ ትችላላችሁ። ከዛ ያዘጋጀነው መጥበሻ ላይ እንገለብጠዋለን። እዛ እጃችን ላይ እንዳይጠባበቅ ትንሽ ዘይት እናደርግና ሊጡን ጠፍጠፍ እናደርገዋለን። ሊጡን እንደዚህ ከጠፈጠፍን በኋላ ከላይ ጥቁር አዝሙድ እና ነጭ አዝሙድ ነስነስ እናደርግበታለን። ከዛ እንዳይራገፍ እንደዚ ጫን ጫን እናደርገዋለን። አነስተኛ ሙቀት ላይ አድርገን እንከድነዋለን። እንደዚህ ኩፍ ሲልልን ከስሩ መብሰሉን ስናረጋግጥ ቀስ አድርገን በሳህን ወይም ደግሞ በትንሽዬ ሳፌድ አድርገን እንገለብጠዋለን። በቀላሉ ደግሞ ተመሳሳይ መጥበሻ ካላችሁ ወደ ሌላ መጥበሻ ግልብጥ ማድረግም ትችላላችሁ። ከዛ አሁንም አነስተኛ ሙቀት ላይ አድርገን ከድነን እናበስለዋለን። ክትሉ እስኪበስል ከሰባት እስከ አስር ደቂቃ ሊበቃው ይችላል። ከዛ ዳቦችን ከስር ሲበስልልን እናውጠዋለን። ከበሰለ በኋላ ረጅም ሰዓት መጥበሻ ላይ እንዳይቆይ ዳቦችን እንዳይደርቅብን ያው ዳቦ ቀዝቀዝ ሲደስ ስለሚል ወዲያው በጨርቅ ጠቅለል እናደርገዋለን። በጨርቅ መጠቅለላችን የሚጠቅመው አንደኛ አያለበውም፣ ሁለተኛ ዳቦ በደንብ ለስለስ ያለ ሶፍት እንዲሆን ያደርግልናል። ምናልባት የምትጋግሩበት መጥበሻ ሰፋ ያለ ከሆነ ሊጡ ካነሰው ቂጣ እንዳይሆንባችሁ ስለዚህ እኔ ተጠቀምኳቸውን ግብአቶች እጥፍ አድርጋችሁ ማብኳት ትችላላችሁ። አነስ ያለ መጥበሻ የምትጠቀሙ ከሆነ እንደዚያውም ዱቄቱንም፣ ውሃውን የተጠቀምናቸውን ግብአቶች አነስ ማድረግ ትችላላችሁ። ሪ ቪዲዮ ይህንን ይመስላል እንዳያችሁት በጣም ቀላል ዳቦ አሰራር ነው። ውስጡ በጣም ለስላሳ፣ ጣዕሙን በጣም ነው የሚጣፍጠው። ባሲዛችሁ ደስ ሲል ነበር፣ የሩቁ መሆናችሁ ነው እንጂ እና ሰርታችሁ ብሉ። በተለይ ላጤ ከሆናችሁ ራሱ ከሀገር ውጭም ሀገር ውስጥም ያላችሁ ቤተሰቦቼ በጣም ቀላል ነው። ድፎ ዳቦ አምሯችሁ ለምን ይቅር እንደዚህ በማማስያ ማስላችሁ ጋግሩ። ላለው ስለምትከታተሉን ከልብ አመሰግናለሁ። አስተታችን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎችን ደርሳችሁ ዳይስ ከቻናል ፎሎ ማድረግ አትርሱ። በሌላ ስራ እስከምገናኝ ቻው።